እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ የፋሲካው አመት በዓል ዋዜማ ላይ ነው ያለ ነው። ፋሲካ የሰላም የፍቅር፣ የደስታ እንዲሁም የጤና እንዲሆንላችሁ እየተመኘሁኝ፣ ዛሬ አንድ ከፋሲካ ጋር ተያይዞ አንድ ፕሮግራም ይዤላችሁ መጥቼ ያለው እስከ ፕሮግራሜ ፍጻሜ ድረስ ከኔ ጋር እንድትቆዩ በዚሁ አጋጣሚ ልጋብዛችሁ። በየአመቱ የሚከበረው የፋሲካ ወይም ደግሞ የትንሣኤ በዓል በየአመቱ በተለያዩ ፕሮግራሞች ይዘጋጃል፣ ይከበራል። በተለይም ደግሞ የኢትዮጵያ ማህበረሰብ በተለይም የክርስታኑ ማህበረሰብ ፋሲካ ከድባቡ ጀምሮ ፋሲካ ከድባቡ ጀምሮ ከዋዜማው እስከ ዕለተ ትንሣኤው ድረስ በተለያዩ ይዘቶች የአመት በዓሉ ተከታዮች ይከበራል። በየአመቱ በዓለማችን አመት በዓል ሲከበር ደስታን ይዞ እንደሚመጣ ይታወቃል። ቤተሰብ የሚገናኝበት ዘመድ አዝማድ ደስታቸውን የሚካፈሉበት ወቅት የአመት በዓል እንደሆነ ይታወቃል። ነገር ግን በየአመት በዓሉ ወቅት የተለያዩ አስደንጋጭና አስፈሪ ድርጊቶች ይከሰታል። በተለያዩ በዓላት የተለያዩ አደጋዎች ይከሰታል። ከዛ ውስጥ አንዱ የመኪና አደጋ፣ ሌላው ደግሞ የእሳት አደጋ ይከሰታል። በዓለማችን ከዚህ ጋር ተያይዞ የተለየ ጥናት ባይደረግም ከሌላው ቀን በተለየ የሰው ሕይወት ያልፋል። ምክንያቱም ደግሞ መጠጥ ጋር ተያይዞ እና የትራፊክ መጨናነቅ እና ሌሎች ከድካም ጋር ተያይዞ መኪናን ይዞ የሚነዱ እና የተለያዩ ማህበረሰብ ለመኪና አደጋ ይጋለጣሉ። ይሁን እንጂ ቤትም ሆነ ሌሎች ቦታዎች ምግብ ለማብሰል ሲባል የተለያዩ የእሳት አደጋ ይከሰታል። ከዚህ ጋር ተያይዞ ያክል ግንዛቤ ያላቸው ከዚህ ጋር ተያይዞስ ምን ማድረግ እንዳለባቸው እየዞርን አንዳንድ የአዲስ አበባ ከተማ ነዋሪዎችን እየዞርን ስንጠይቅ ነበረ ከዚህ ጋር ተያይዞ የማህበረሰቡ አስተያየት ምን ይመስል እንደነበረ በዚህ ቪዲዮ ታገኙታላችሁ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ ጋብዛችኋለሁ። የክርስቲያን ተከታዮች በሙሉ እንኳን ለፋሲካ በዓል ዋዜማ በሰላም አደረሳችሁ እያልኩኝ ዛሬ እንግዲህ የፋሲካ በዓል ዋዜማ ላይ ነው ያለነው ነው። ስለዚህ የፋሲካ በዓል ለተለያዩ ህብረተሰብ ደስታን፣ ፍቅርን፣ ሰላምን ይዞ እንደሚመጣ ሁሉ ከዚህ ጋር ተያይዞ የተለያዩ አደጋዎች ይከሰታሉ። ከዛ ውስጥ እንግዲህ የፋሲካ በዓል ጊዜ ወይም ደግሞ የተለያዩ በዓላት ውስጥ የተለያዩ አደጋዎች ይከሰታል። ከዛ ውስጥ እንግዲህ የመኪና አደጋ፣ የእሳት አደጋ እና የተለያዩ አደጋዎች ይከሰታሉ። ይህንን ለመቅረፍ ወይም ደግሞ ለመቀነስ ማህበረ ማህበረሰቡ ምን ማድረግ አለበት ከዚህ ጋር ተያይዞስ ምን ያክል ግንዛቤ አለው ብለን አንዳንድ ህብረተሰቦችን እንጠይቃለን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ ጋብዛችኋለሁ መልካም በዓል እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩን ቀጥታ ወደ ፕሮግራሙ እናልፋለን ፋሲካ በዓልን አስመልክቶ ለኢትዮጵያ ህዝብ ወይም ደግሞ ለእምነቱ ባለቤት የሆኑት ማህበረሰብ እንኳን አደረሳቸው የምትለው የምታስተላልፈው ነገር ካለ እኔ ክርስትና እምነት ተከታዮችን ሁሉን እንኳን አደረሳቸው ላለው ኑሮ ለከበደባቸው ለተቸገረላቸው መኖር ላቃታቸው ሁሉ እግዚአብሔር የመፍትሄ አምላክ እግዚአብሔር ነው እግዚአብሔር ይርዳችሁ የፊትና የእኩልነት ዘመን የሚጣለን ኢትዮጵያ ላይ ሰላም ይስፋን ለተቸገረ ሰው ሁሉ እግዚአብሔር ይድረስለት ነው የምለው እንኳን አደረሳችሁ ለቤተሰቦችም ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ላለው እናንተ ደግሞ እንኳን አደረሳችሁ ማለት ነው። ከዚህ ጋር ተያይዞ እንግዲህ ከአመት ባሉ ጋር ተያይዞ በዋዜ ማውሰር ብዙ አደጋዎች ይከሰታሉ። ከዛ ውስጥ እንግዲህ አንዱ የሆነው የትራፊክ አደጋ፣ የእሳት አደጋና ሌሎችም አሉ። እንደዚህ አይነት ችግሮችን ለመቅረፍ ማህበረሰቡ ምን ይህን ችግሮችን ለመቀነስ ምን ማድረግ አለበት ብለታስባለ። ሰው ጥንቃቄ የሚጀምረው ከራሱ ነው። ሁሉም ሰው መጠንቀቅ አለበት። አንደኛ ጥንቃቄ ብስናደርግ ነው የሌላውንም አደጋዎችን መቀነስ የምንችለው። የሚጠብቅ እግዚአብሔርን ቢሆን የራሳችንን ጥንቃቄ እናድርግ እላለሁ። እግዚአብሔር አምላክ ለሁሉም ሰው ከሚያዛዝን ከሚያስደነግጥ አደጋ ሁሉንም ሰው እግዚአብሔር ይጠብቅ እላለሁ። በጣም አመሰግናለሁ። መልካም በዓል እንኳን አደረሰን። መልካም ቀን። ሰላም ዋለ። እንዴት ነሽ? ለማህበረሰቡ ለኢትዮጵያ ህዝብ ለክርስቲያን ማህበረሰብ እንኳን አደረሳችሁ ምትይ ሰው ካለ በዚህ አጋጣሚ ለማስተላለፍ ትችያለሽ። ሁሉም ኢትዮጵያ ባህል እንኳን አደረሳቸው ይላል። በአመት በዓሉ ዋዜማ እንግዲህ ብዙ እናቶች ከምግብ ማብሰል አኳያ ለተለያዩ ችግሮች ይጋለጣሉ እና የእሳት አደጋ አለ፣ ሌሎችም አለ እና እንደዚህ አይነት ችግሮችን ለመቅረፍ የክርስቲያን ማህበረሰብ ምን ማድረግ አለበት ብለሽ ታስቢያለሽ? ማገዝ ችግሮችን አደጋዎችን ለመቀነስስ ሰው የሆነ ነገር ማድረግ ነው። ለምሳሌ ለምሳሌ በቃ አደጋ እንዳይነሳ በጥንቃቄ እንትን ማለት ነው ማለት ነው። አዎ ምግብ ሲያበስሉ በጥንቃቄ በመገንዘብ እንዲሰሩ የምታስተላልፉ ለህብረተሰቡ የምታስተላልፉ ምንዮት ካለሽ በዚህ አጋጣሚ ለቃ አይ ለኙ ከጠንቆቆ መስራት ነው። አመሰግናለሁ። እሺ ቴንክ ዩ በጣም ነው ማና ለን ከበዓሉ ጋር ተያይዞ እንግዲህ በአመት በዓሉ ዋዜማ የተለያዩ አደጋዎች ይከሰታሉ እና ብዙ ሰዎች ወደ ቤተሰቦቻቸው ለመሄድ ብዙ ሰዎች ደግሞ ጓደኛዎቻቸው ጋር ሄደው አመት በዓሉን ያከብራሉ። በዚህ ጋር ተያይዞ እንግዲህ የተለያዩ የትራፊክ አደጋዎችና የእሳት አደጋዎች ይከሰታሉ። በዚህ ወቅት እንግዲህ በ በዓላት ጊዜ የተለያዩ አደጋዎች እንደሚከሰት ብዙዎች እናውቃለን እና ከዚህ ጋር ተያይዞ ማህበረሰቡ ምን ማድረግ አለበት ከእንደዚህ ከእንደነዚህ አይነት አደጋዎች ራሱን እንዲጠብቅ ምን ማድረግ አለበት የሚለው እድሉ ልስጥ። እሺ፣ አመሰግናለሁ። በድጋሚ እንግዲህ እኔም አንዱ ከአሽከርካሪዎቹ አንዱ ነኝ። የብዙ አመት አሽከርካሪ ነኝ። ከአሽከርካሪም አልፎ መኪና አስተማሪ ነኝ። የመንጃ ፍቃድ አስተማሪ ነኝ። ይሄን ህብረተሰቦች ወገኖችን የምጠይቀው ወይም ምትንም ብለው በዚህ ወቅት በዚህ ታላቅ በዓል ሁላችንም አስበንበት ብዙ ሳንቀብጥ ፈጣሪያችን አስበን በየቤታችንና ከፍታቻችን ያለችን ያሉትን ወገኖቻችን አስበን ለነሱም ያካፈልን ተከብረንና አክብረን መዋል እንዳለብን ይሰማኛል። ስለዚህ ብዙ በአመት በዓል ጊዜ ብዙ ሹፌሮችም ሆነ የተለያዩ ማህበረሰባት ወጣቶችም አስመልክቶ እንግዲህ ፈታ የሚለው ቋንቋ አለና ፈታ የሚሉት ደግሞ በመጠጥ ጋር ተያይዞ ነው እና ከዚህ ጋር ተያይዞ የምትሉት ነገር ካለ ከመጠጥ አኳያ ወጣቶች ምን ማድረግ አለባቸው? እየጠጡ መንዳትስ? ከጠጡ በኋላ በድካም ጊዜ መንዳትስ እንዴት ማስረዳት ይችላሉ? ምንስ ማድረግ አለባቸው? ይሄ እንግዲህ እኔ እንደ ባለሙያ እንደ ባለስተማሪ እንደመሆኔ ከመጠጥ ምንም አይነት እንትን አይገኝም። ቢጠጣም ደግሞ በአቡና በልክ ራሳችን አቅመን አቅማችን አውቀን እንድንጠጣ ወይም ደግሞ ራሳችን ላደጋ የማያጋልጠውን ነገር እንዲያስቡ አድርጋለሁ። ወንድሞችን እህቶችን፣ ማንኛውም ሰው በመጠጥ ምንም አይነት እንትን እንደማይገኝ ጎጂ እንደሆነ ነው ማስተምረው። ከባለሙያ መጠጥ ምንም ደስታ የለውም። ለጊዜው ይመስለናን እንጂ ለአደጋ ያጋልጠናን እንጂ ለምንም አይጠቅም ነው። ግን ራሳችን ችለን አውቀን አቅማችን አይተን መጠጣት እንዳለብን ነው። መዝናናትም እንዳለብን አቅማችን አውቀን ነው እንጂ ከአቅም በላይ ደግሞ ይሄ ብዙ እንትን የሚባልበት ጊዜ አይደለም። ወቅቱም የሚጸለይበት ጊዜ ነው። ይህንም ታሳቢ በማድረግ ለሀገራችንም በማሰብ ለህዝባችንም በማሰብ ብዙም የሚጨፈርበት ወቅት አይደለም እንደኔ ይሄ ነው ያለኝ አስተያየት። በጣም ነው የማመሰግነው ስለሰጡን አስተያየት፣ ስለሰጡን አስተምሮት ከልብ ነው የምናመሰግነው። የኢትዮጵያ ሕዝብም ስላስተላለፉት መልእክት ይቀበላሉ ብዬ አስባለሁ። በሙሉ ልብ እና በጣም ነው የምናመሰግነው ስላገኘ ነት እድለኞች ነ መልካም በዓል

ለማህበረሰቡ ለክርስቲያን ለፋሲካ ባለቤት የሆኑት እንኳን ደረሳችሁ በዓል ለምትለው ማህበረሰብ ካለ እድል እንሰጥሃለን። ዲዛይር ቲዮ ምን ያክ ምን ያስተምራል ምን ያስተላልፈ? በሁለት ቋንቋ ነው የሚገልጸው፣ የሚያስተላልፈ በኦሮምኛ እና በአማርኛ ከጤና ጋር ተያይዞ እና እና የተለያዩ ፕሮግራሞች ይተላለፋሉ። ኢንተርቴንመንት አለ፣ ማስተማር አለ። አንተም ያለ ሀሳብ በመጀመሪያ ደረጃ እና እንኳን አደረሳቸው የምትለው ማህበረሰብም ካለስ፣ ሁላችን የሰው ልጅ ሁሉም ተፈጥሮ ምድር ላይ ያለው የራሱ ባህል አለው፣ የራሱ ሕግ አለው፣ የራሱ ሁሉም ነገር አለው፣ ስጦታው አለው። ስለዚህ በዚህ ኖሮ ሁሉም በየጊዜው በየጊዜው የሚያከብር አመት ባህሎች ሁሉም ላይ ደስታና ፍቅር ይሁንላቸው። የሁላችን ሰላም፣ ጤና፣ ፍቅር ይሁንልን። የታመመ ይዳን፣ ያጣም ያገኝ፣ የተጣላ ይታረቅ፣ የተራራቀ ደግሞ ይቀራረብ። ፍቅር፣ ሰላም፣ ጤንነት ለሁሉም ይሁን። አልፎ ደግሞ ለሰው ልጅ የሚነግሩ ሁሉም በሚያረጉ ሁሉም ውስጥ ማስተዋል፣ ሁሉም ያስታውስ ማስተዋል ማለት የሚያረጉን ጀምራ አስቀድሞ ማሰብ ለመኪና አደጋ ማንገድ ሲሻገሩ ይጋሉ በሰው ህግ አለ ለራሱ ተመልሶ ደግሞ ለራሱ ህይወቱን ብሎ ግራቀኝ አይቶ ፊት አይቶ መሻገር ነው ያ ማለት ህይወት መጠበቅ ማለት ያ ካልሆነ ህይወት ካለፈች አትመለስ ስለዚህ ምንድነው ሁሌም የምናረገው ነገር መጀመሪያው በደንብ ማሰል ነው። አርቀን ማሰል። ያ ሲሆን ከችግር ከመከራ ከስቃይ ከምንም ከምንም ራሳችን እናድናለን ማለት ነው። ያ ካልሆነ እንደ እንደመሰለንና እንደፈለገን ስናደርግ ሁሉም ነገር የሚመጣ እንደፈለገ ይሆናል። ያ ደግሞ ተመልሶ ወደ ኋላ መመለስ ይከብዳል። ስለዚህ በመኪና አደጋ የሚመጣው ሁሉም መከራ የሚመጣው የሰው ልጅ ራሱን መጀመሪያ በደም ብራሱን አቁሞ ማሰብ ነው ማለት ነው። ሌላስ ስምን ሌላ ለህብረተሰቡ ለክርስቲያን ማህበረሰብ ለቋን አደረሳችሁ ምትለው ነገር ካለ እድሉ ዝስጥ ክርስቲያን የሆናችሁ ሁሉ ክርስቲያን ለሆነ ሁሉ አገር ውስጥ ያለው አገር ውጭ ያለው ሰላም፣ ጤና፣ ፍቅር ይሁንላችሁ። አመትባል የሰላም የፍቅር የጤንነት ሁላችሁም የምታገኙበትና ምትድኑበትን ይሁንላችሁ ብዬ ድምፄን አስተላልፊያለሁ። በጣም ነው የማመሰግነው። እንግዲህ በዓመት በዓላት ጊዜ ብዙ ሰዎች ይጠጣሉ እና ልክ ዓመት በዓል ሲሆን ፈታ የሚለው ቋንቋ አለ እና ከዚህ ጋር ተያይዞ ከጠጡ የመኪና መንዳት አለ ድካሙ አለ እና ከዚህ ጋር ተያይዞ መጠጥ ጋር ተያይዞ የሚከሰቱ አደጋዎች በተለይም የትራፊክ አደጋ፣ ማህበረሰቡ፣ ወጣቱ ምን ታስተላልፋለህ? ከዚህ ጋር ተያይዞ የምታስተላልፎ ነገር ካለ ያስተላልፎ። በዓመት በዓል ምክንያት ብዙ ጊዜ ችግሮች ይከሰታሉ። ያ ማለት ዓመት በዓል ኦልሬዲ ምክንያታዊ ነው፣ ማለት ሰው ልጅ ያንን ቀን የሚደሰትበት የተራራቀ የሚገናኝበት ቁጭ ብሎ የሚጫወትበት ያለውን አብሮ ቁጭ ብሎ እየበላ እየጠጣ ዓመት ባሉን እያከበረ ጥሩ መንፈስ ማደስ ማለት ነው። ስለዚህ ያ ቢሆንም ሌላ ጊዜም መብላትና መጠጣት ስለአለ ሕይወት ነገም ስለምትቀጥለው ሌላ ክስተት እንዳይፈጠር ጠጥቶ እንዳይሰክር የጠማው ያንን ብቻ እስከሚወጣ ቀጥቶ የራሱን መቆጣጠር ነው። ከዚህ ያለፈ ሌላ ምን በጣም ነው ማመሰግነው። ስለሰጠህን አስተያየትና ምክር እና ምኞት በጣም እናመሰግናለን። መልካም በዓል አንተም ደግሞ አረፍና ጥሩ ነገር የሆነ ይሁን፣ በርታ እሺ። ቴንክ ዩ የዛሬ ፕሮግራማችን ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም አመት በዓል ይሁንላችሁ እያልን አመት በዓሉ የሰላም የፍቅር የጤና ይሁንልን ዘንድ ዲዛይር ቲዮብ ሰብስክራይብ ማድረግ እንዳዘነጎ ለሌሎች ይተርፋል ብላችሁ የምታስቡት ከሆነም ሼር በማድረግ ላይክ እያደረጋችሁ ቤተሰባችን ሆኖ ሰላምና ጤና ይራቀን። ዲዛይር ቲዮብ የሁላችን ለሁላችን። መልካም በዓል